እሺ ውድና የተከበራችሁ ተማሪዎች እንዴት ዋላችሁ? እንዴት ቆያችሁ? አሁን ኤግዛማችሁ እየደረሰ ነው። ሰው ዛሬ እጅግ በጣም ወሳኝና አስፈላጊ የሆኑ ነገሮች አነሳላችኋለሁ። ሰው በዋናነት ኤክስፔሪንስ እጅግ በጣም ወሳኝና አስፈላጊ የሆነ ነገር ነው። ግቤ ከመግባታችሁ፣ ኤግዛም ከመጀመራችሁ በፊት የግድ ማወቅ ያለባችሁ ነገራቶች አሉ። እነዚህ ነገራቶች ብታውቁ እጅግ በጣም ውጤታማ ያደርጋችኋል። ውጣታችሁ ላይም ውጤታችሁ ላይም በምታመጡት ወይም በምታስመዘግቡት ሪዛልት ትልቅ ኢንፍሉንስ ወይም ተጽዕኖ ይኖረዋል። ሶ እነዚህ ነገራቶች የግድ ልታውቋቸው የሚገቡ ክሪቲካል የሆኑ ነገራቶች ናቸው። ሶ በደንብ እንድታዳምጡ ይፈልጋለሁ። ማዳመጥ ብቻ አይደለም፣ እነዚህ ነገራቶች ደግሞ አፕላይ እንድታደርጓቸው ይፈልጋለሁ። እነዚህ ነገራቶች ተግባራዊ ማድረግ ይኖርባቸዋል ማለት ነው። ሶ እነዚህ አሁን የማነሳላቸው ነጥቦች እኔ ፍሬሽ ማን አስተምራለሁ፣ ምናልባት ከቻናሉ መረዳት ትችላላችሁ። የግቢውም ልምድ በጣም አለኝ፣ ከዚህ በፊትም ግቢ ገብተው ከሚፈተኑ ተማሪዎች ጋርም ቆይቻለሁ። ሶ እነዚህ እነዚህ ነገራቶች ተደማምሮ ለእናንተ ትልቅ ኢንፎርሜሽን ወይም ደግሞ እጅግ በጣም አስፈላጊ የሆነ ኢንፎርሜሽን እንድሰጣችሁ ያስችለኛል ማለት ነው። ሰው ወደ ጉዳያችን ከመግባታችን በፊት ከቻላችሁ ሰብስክራይብ፣ ላይክ፣ ሼር ብታደርጉ አሪፍ ነው። በተለይ ለጓደኞቻችሁ ሼር አድርጉላቸው። እጅግ በጣም ወጥሳኝና አስፈላጊ የሆነ ነገር ነው። ቴሌግራምም ይሁን ለክላስ ተማሪዎች ሼር አድርጉላቸው። እጅግ በጣም ወሳኝ የሆኑ ነጥቦችን ስለምናነሳ ማለት ነው። ሶ በመጀመሪያ ላዝነሳላችሁ የምፈልገው ምንድን ነው፣ አሁን ላይ ያላችሁበት ሁኔታ ምን ይመስላል። ሶ አሁን ላይ እርግጠኛ ነኝ አንዳንድ ተማሪዎች ላይ ጭንቀት ምናምን ሊኖር ይችላል። ወይም አንዛይቲ የምንለው ነገር ፊር ኦፍ ፊቸር ምንለው ማለት ነው። ፊቸር ወይም ፊት ለፊት የሚመጣውን ነገር መፍራት። ሶ ሊኖር ይችላል። ያ ነገር ደግሞ ጥንቃቄ ልታደርጉ ይገባል። በእናንተ ብቻ አይደለም ያም ስላችሁ እንድትጨናነቁ አይደለም። ይሄ መፍራት የሚባለው ነገር ተለምዶዊ ነገር ነው ምንም ሊያስፈራችሁ አይገባም ፈረች አለው ደንግጫ አለው ሰው ፈተና አልስራም የሚለው ነገር ከራሳችሁ አስወግዱት የትኛውም ተማሪ ከስንት አንዱ ቢሆን እንጂ ወይም ለትምህርቱ ፍላጎት የሌለው አንዳንድ ተማሪ ሊሆን ይችላል ኢቨን ፍላጎት የሌላቸው ተማሪዎች ራሱ ይደነግጣሉ ፍርሃት ሊኖር ይችላል ሶ ያ ነገር ወይም ያ ጭንቀት በትንሹ ያለው ጭንቀት እናንተ ላይ ምንም አይነት ኢንፍለስ ወይም ደግሞ ትልቅ ኔጋቲቭ ኢምፓክት አይኖረው በምታስመዘግቡት ውጤት ላይ ሶ ተጨናነቅ ያለው ብላችሁ ራሳችሁን አጨናንቃችሁ ኤግዛማችሁ ወይም ውጤታችሁ እንዲወርድ ምክንያት ሆኖ መጨናነቁ መደናገጡ ሊኖር ይችላል የትኛውም ተማሪ ላይ ነገር ግን መጥፎ የሚባለው ኦቨር እንዳይሆን ነው ወይም ደግሞ ከሚፈለገው ከሚፈልገው በላይ ወይም ደግሞ የሰው ልጅ ሁላችንም ጭንቀት አለው። ያንን ባውንደሪ እስካላለፈች ድረስ ያና ክል ሊያስፈራችሁ አይገባም። የሰው ልጆች ናችሁ ሊደነግጡ ትችላላችሁ። በትንሹ ራሳችሁን በጣም ደንግጣችሁ ተጨንቃችሁ ደግሞ ውጤታችሁ ላይ ትልቅ ኔጋቲቭ ኢምፓክት እንዳያመጣ እናንተ ጥንቃቄ ልታደርጉ ይገባል። እናንተ አሁን ላይ መፍራት የሌለባችሁ እኔ ተጨንቅ ያለው ሰው ውጤት አልሰራ የሚባለው ነገር ከራሳችሁ አስወግዱት። አንደኛ ማወቅ ያለባችሁ ትምህርት ማለት የናክል አሁን ላይ ሊያስጨንቁለት የሚገባ ወይም ደግሞ ቤተሰብ አስተምሮኛል ምናም ብላችሁ የምታስቡ ከሆነ ሁሉንም ሪስፖንሲቢሊቲ የምትወስዱት ሪስክ የምትወስዱት እናንተ እንጂ ቤተሰብ አይደለም። ሶ ያ ነገር ሊያስጨንቃችሁ አይገባም። ግቢ ገባችሁ ትልቅ ነገር ያናክል የሚካበድ ነገር አይደለም ትልቅ ነገር፣ ግዙፍ ነገር አድርጋችሁ አታስቡት። በማህበረሰቡ የሚነሳ ወሬዎችን ፈርታችሁም ደግሞ ራሳችሁ ላይ ጭንቀት አትጫነው። ሰዎች እናንተ ስለ እናንተ ጉዳይ ያናክል ኬር የላቸውም። ለአንድ ቀን ለሁለት ቀን ሊናገሯቸው ይችላል፣ ሊጠይቋቸው ይችላሉ። ከዛ በኋላ ጉዳያቸው አይደለም። ለነሱ ያ ነገር ለአካባቢ ምናምን ብላችሁ እራሳችሁን ባታጨናንቁ መልካም ነው። ማጨናነቃችሁ ምንም አይነት ጥቅም ስለሌለው ማለት ነው። ትምህርትም ያን ያክል በቃ ዩኒቨርሲቲ መግባት ትልቅ ነገር አክብዳችሁ አታስቡት። እጅግ ዩኒቨርሲቲ መግባት ያነገር የሚከበድለት ሊጓጓለት የሚገባ ነገር አይደለም። አያያችሁትም ስለሆነ ማለት ነው። ያለንበት ነባራዊ ሁኔታ ሰው ጥንቃቄ እንድታደርጉ ያናክል ወይም ደግሞ ውጤት ይወርድብኛል ኢቨን ጎበዝ ተማሪ ሆናችሁ የምትፈሩ ተማሪዎች አላችሁ። ያ ነገር እርግጠኛ ሆኜ የምነግራችሁ ተረጋግታችሁ ከሰራችሁ የትኛው የሚሞክር ተማሪ አይደለም። ጎበዝ ተማሪ የሚሞክር ተማሪ ያናክል ኔጋቲቭ ኢምፓክት አይኖረውም ውጤቱ ላይ። እስካነበባችሁ ድረስ ትሰራላችሁ። እርግጠኛ ሆኜ ነው የምነግራችሁ። ዋናው ነገር ግን ኔጋቲቭ ነገር ሊያመጣ የሚችለው እናንተ ጋር ኦቨር የሆነ ጭንቀት እንዳይኖር። ኢቨን ቢኖር እራሱ እርግጠኛ ሆኜ የምነግራችሁ ቢኖር እራሱ ግቢ ከገባችሁ በኋላ የመረጋጋት እድላችሁ እጅግ በጣም ሰፊ ነው። ማድረግ ያለባችሁ ነገር አሁን እነግራችኋለሁ። እነዛ ነገሮች ካደረጋችሁ አሁን ላይ ብትጨነቁ እራሱ ግብ ከገባችሁ በኋላ ትረጋጋላችሁ። እርግጠኛ ነኝ ውጤቱ ኤግዛሙ ስታዩት በጣም ቀላል እንደሆነ ታዩታላችሁ። ያኔ ደግሞ ጭንቀታችሁ እጅግ በጣም ይቀንስላችኋል ማለት ነው። ሰው ያ ነገር በዋናነት ሌላችሁ የፈለጉት ምንድነው ሊያሳስባችሁ ሊያስጨንቃችሁ አይገባም። ብትጨነቁም ትንሽዬ ጭንቀት ኖሮባችሁ በቃ ተጨንቀን ኤግዛም አልሰራም የሚባለው ነገር ከራሳችሁ ልታስወግዱ ይገባል ማለት ነው። ቢከዝ ሁላችንም ላይ ጭንቀት አለ። ያ ጭንቀት ኦቨር እንዳይሆን ሆ እንጂ ተጨንቅ ያለውና የሚባል ነገር የለም። ሁሉም ይጨነቃል። ሁሉም ሰው ይፈራል፣ ይደነግጣል። ሰው ያ ነገር ውጤታችሁ ላይ ትልቅ የሆነ ወይም ደግሞ ኔጋቲቭ ኢምፓክት አይኖረውም። ትረስት ሚ የመኑ ሁለተኛ ላይ ደግሞ አንደኛ ዋናም ፖይንት የምድነው ጭንቀት አለብን ብላችሁ ውጤታችን አንሰራም ብላችሁ የባሰ ሌላ ጭንቀት ውስጥ መግባት የለባችሁም ነው ዘ ሰከን ዋን ምንድነው? ከመግባታቸው በፊት ጥንቃቄ ማድረግ ያለባቸው ነገር አለ። ምንድነው? ቴንሽናም ተማሪ ምንም ማድረግ አይቻልም። አንዳንድ በተፈጥሮው በጣም ቴንሽናም የሆኑ ተማሪ ሊኖር ይችላል። ከሱም መራቅ ቀዳሚ ተግባራችሁ አድርጉት። እጅግ በጣም ጭንቀታ የሆኑ ተማሪዎች ይመጡና እናንተም ጭንቀት ውስጥ ይከሷቸዋል ይከቷቸዋል፣ ወይም ቴንሽን ውስጥ እንድትወጠሩ ያደርጓቸዋል። ሶ እያነበባቸው ነበረ ያንን ዲዞርደር ያደርጉባቸዋል፣ ወይም ደግሞ ይበታትኑባቸዋል፣ እንዳታነቡ ያደርጓቸዋል፣ ይረብሿቸዋል። ሶ በዛ ሰዓት ስለ አውቆ ኢቭን ራሱ እያነበበ እናንተ ላይ መጥቶ ጭንቀት መንዛት የሚፈልግ ተማሪ ይኖራል። ምናየው ስለሆነ ማለት ነው። የፈለገ ቅርብ ዘመዳችሁ ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል። ቴንሽን እስካለበት ድረስ እሱን አትቀቡት። ሶ እሱን ትሪት ማድረግ አለበት ሌላ አካል ነው ትሪት ማድረግ ያለበት እንጂ እናንተ በቻላችሁ አቅም እናንተ ላይ ኮንፊደንሱ ካላችሁ ትሪት ብታደርጉት ዛት ዊል ቢ ጉድ። ነገር ግን ያ ቴንሽን ቴንሽኑ የመጋባት እድሉ እድሉ በጣም ሰፊ ስለሆነ ይህ ቴከር ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ቢኮዝ የሱ ውጤት ተጎዳ ብላችሁ እናንተም ውጤት ሪስክ ውስጥ መክተት ስለሌለባችሁ ማለት ነው። ሶ ቴንሽናም ተማሪ ካለ ኢቨን እናንተ ከሆናችሁ ቴንሽናችሁ መቀነስ ያለባችሁ ነገር ያቸዋለሁ። ትንሽ የጭንቀት ምናምን ካለ ምንም የሚካበድ ነገር የለም። አይደለም ኢንተራንስ የሚካበድ ነገር አይደለም። የህይወት አንዱ መንገድ ነው። ብዙ መንገዶች አላችሁ። ኢንተራንስ ባይመጣ እጅግ በጣም ብዙ ከኢንተራንስ የተሻሉ ግቢ ከመግባት በላይ የተሻሉ ብዙ ነገሮች አሉ። ሶ እነዚያ ነገራቶች ማድረግ ትችላላችሁ። ከዚህ በኋላ እያወራንም ስለምንቀጥል ማለት ነው ክረምት ላይም ስለምንቀጥል ብዙ ነገራቶች ስለምናወራ ስለግቢ ያለ ሁኔታ ምናምን ሶ ከዛ በፊት ግን ቴንሽን ካለባችሁ ከቴንሽናችሁ ለመውጣት ሞክሩ። ምንም አትጨናነቁ። ቴንሽን እንዴት ጭንቀት ማስወገድ ትችላላችሁ በቀጣይ ቪዲዮ መሰራ ይሆናል። ጭንቀት እንዴት ማስወገድ እንዳለባችሁ፣ ቴንሽን እንዴት ማስወገድ እንዳለባችሁ እሱን ቀጣይ ላይ እናየዋለን። ሶ በዋናነት አሁን የምላችሁ ምንድን ነው ቴንሽን ያለበት እጅግ በጣም ከፍተኛ የሆነ ቴንሽን ያለበት ተማሪ ራቁት፣ ቢኮዝ የመጋባት እድሉ ሰፊ ነው። እሱ የእሱ ጭንቀት ሙሉ ለሙሉ ወደ እናንተ ጋር ሊተላለፍ ይችላል። ሶ ያን እናንተም ቴንሽን ውስጥ ብትጎ፣ ሁለታችሁም ኔጋቲቭ ነገር ላይ ትወድቃላችሁ ማለት ነው። ያ ከሚሆን ቴንሽን ያለበት ተማሪ አሁን ላይ መንከር ያለበት ከሱ ጋር መሆን ያለበት በጣም ቴንሽን ተማሪ ስለመመለከት ነው። ከሱ ጋር መሆን ያለበት ቤተሰብ፣ የቅርብ ሰው ኢንተራንስ ማይፈተን ሰው ነው። ዘ ሰርድ ዋን ሶስተኛ ላይ ጥንቃቄ ማድረግ ያለባቸው ግቢ ላይ ምን ይገጥማችኋል? ግቢ እንደገባችሁም ይገጥማችሁ ነገር ይኖራል። ግቢ ከመግባታችሁ በፊት የሚሰጣችሁ ግቢ ትምህርት ቤታችሁ ላይ የሚሰጣችሁ ነገራቶች በሙሉ በጥንቃቄ መያዝ ግድ ነው። ያ ነገር ከጠፋባችሁ ትልቅ ነገር ሉዝ ልታደርጉ ትችላላችሁ። ትምህርት ሚኒስቴር ያስፈልጋል ያለው ነገር በሙሉ ይዛችሁ መግባት አለባችሁ። ሌላው ደግሞ እንዳት የተከለከላችሁት ነገር እንቀዣቀዣለሁ ብላችሁ አንድ አመት የለፋችሁበትን ትምህርት ድጋሚ እንዳትማሩ አታደርጉ። ትምህርት ሚኒስቴር የከለከለው ነገር ሙሉ ለሙሉ ለመጠንቀቅ ጥንቃቄ ለማድረግ ሞክሩ። በስህተትም ሳታውቅ ይዛችሁ ልትገቡ ትችላላችሁ። ግቢ ከመሄዳችሁ በፊት እጅግ በጣም ጥንቃቄ ያስፈልጋል። የያዛችሁት ማቴሪያል በሙሉ መፈተሽ ያስፈልጋል ማለት ነው። መያዝ የሚኖርባችሁ ነገራት ልትይዙ ትችላላችሁ። ሰው እነዚያ ነገራት ውስጥ ስትይዙ ግን እዛ ውስጥ ትምህርት ሚኒስቴር የከለከለው ነገር አለመያዛችሁን እጅግ በጣም በጥልቀት ክሪቲካሊ ያን ነገር መፈተሽ ይኖርባችኋል ማለት ነው። እያንዳንዱ ነገር በታትናችሁ ኢቭን ትናንሽ ነገራቶች ቀለበቶች ምናምን ሊባሉ ይችላሉ። ሰው የተለያዩ የተጻፉ ወረቀቶች ብታስገቡ ችግር የለውም። ያ ደግሞ ጥንቃቄ ማድረግ ያለባችሁ ኤግዛም ስትገቡ ነው። እሱን በደንብ እንናገራለን። ነገር ግን ግቢ ስትገቡ ከውጭ ጀመራችሁ ጥንቃቄ ማድረግ ያለባችሁ ትምህርት ሚኒስቴር ግቢ እንዳታስገቡ የተከለከላችሁ ነገራቶች ማስገባት የለባችሁም። ሊመልሷችሁ ይችላሉ። ምንም ማድረግ አችልም ሰው ቤት ክር ግቢ ከገባችሁ በኋላ ግቢ ከገባችሁ በኋላ ማድረግ ያለባችሁ የምትችሉ ተማሪዎች አሪፍ ምግብ ብትመገቡ አሪፍ ነው። ለጭንቀቱም ለምኑ አሪፍ አሪፍ ምግብ ለሶስት ቀን ነው። ብር ይዛችሁ ብትሄዱ ዛት ቤል ግድ በጣም አሪፍ ይሆንላችኋል። ኢቨን ብር የሌላችሁ ተማሪዎች አሁን ሆኖ የሆነ ብር ብትፈልጉ ሳትጨናነቁ ብትፈልጉ አሪፍ ይሆንላችኋል። በተለይ ጭንቀት ላይ ያላችሁ ተማሪዎች ምግቡ ላይ መቻችሁ ይችላል። ብዙ ነገር ሊያጋጥም ይችላል። አሪፍ ምግብ ለአንቺ ላይ ስለምታገኙ ብር ይዛችሁ ሂዱ። አሪፍ ምግብ ተመገቡ። ኤግዛሙ እስኪያልቅ ድረስ አሪፍ አሪፍ ምግብ ተመገቡ። አሪፍ ውጤት እንድትሰሩን ያግዛችኋል ማለት ነው። ግቢ ላይ ያለው ምግብ ያነክል አይደለም፣ ጥራት የጠበቀ አይደለም፣ ኳሊቲ የለውም። ተግበስብሶ ዝም ብሎ አግበስብሶ የሚሰሩት ምግብ ነው። ምን ይሰራበት፣ ምን እንዴት እንደተሰራ የምታውቁት ኢንፎርሜሽን የላችሁ። ምግቡ በአጠቃላይ ጀነራሊ ስናየው የግቢ ምግብ በጣም ኔጋቲቭ ኢምፓክት ያለው ነው። በትልቁ ማለት ነው ተላምዶ የሄዱ ተማሪዎች ወደው ምናምን እንደ ይመስላቸው ግብ ላይ የሚቆዩ ተማሪዎች ለትላልቅ ለተጓዳሪዎች ላይ ይዳረጋል አሁን በዋናነት ለማለት የፈለኩት ምንድን ነው ጭንቀት ከምታስወግዱበት አንዱ መንገድ ምንድን ነው ኳሊቲ ያለው ምግብ መመገባቸው አሪፍ ውሃ መጠጣት ኳሊቲ ያለው ውሃ እነዚህ ነገራቶች ጭንቀት እንድትቀንሱ ያደርጋቸዋል ለሌላ ነገር እንዳትዳርጉ ያደርጋቸዋል ማለት ነው ግቢ ከገባችሁ በኋላ ገንዘብ ለመያዝ ሞክሩ ሌላው ደግሞ የምትችሉ ተማሪዎች ብታነቡ በጣም ይመከራል። ብዙ ጊዜ ፈተና ከመድረሱ በፊት ማንበብ ምናምን አይመከር ምናምን ይባል ነገር አለ። ሶ ያ ነገር አይደለም እንደ ሳይኮሎጂ፣ በቅርበት ወይም ደግሞ ቅርብ ሰዓት ያነበባችሁት ነገር የማስታወስ እድላቸው እጅግ በጣም ከፍተኛ ነው። ሶ ግቢ ከገባችሁ በኋላ ኤግዛም እስክትገቡ ድረስ ብታነቡ አሪፍ ነው። ነገር ግን ጥንቃቄ ማድረግ ያለባችሁ በጊዜ መተኛት መርሳት የሌለባችሁ በጊዜ ካልተኛችሁ እርግጠኛ ነኝ ኤግዛማችሁ ላይ ትልቅ ኔጋቲቭ ኮንስኮንስ ይዛችሁ ትመጣላችሁ። ሶ ቤተር ጥንቃቄ፣ ትልቅ ጥንቃቄ ልታደርጉ ይገባል። ፕሊስ አደራ ነው ምላችሁ ግቢ ከገባችሁ በኋላ መተኛት ያለባችሁ እስከ ሶስት ሰዓት እስከ አራት ሰዓት ባለው ሰዓት ተኙ። ቢያንስ አራት ሰዓት ተኙ። አስራ አንድ ሰዓት በኋላ ለመነሳት ሞክሩ። ወይም ደግሞ ሁለት ሰዓት ምናምን ተኙ። እነዚህ ላይ ተነስታችሁ አንብቡ። ሰው እጅግ በጣም ፈተና የኤግዛም ከመግባታችሁ በጣም ይከብዳል የምትሏቸው በተለይ ጂኦግራፊ ላይ መሸምደድ ያለባቸው ሂስትሪ ላይ አንዳንድ ቦት ፖይንቶች መሸምደድ ያለባቸው እንደዚሁም ማለት ነው ናቸዋል ያናክል፣ የሚያስፈራ ነገር የለም። ሽምደዳ ምናምን ኮንሰፕት ስለሆነ አሁን ላይ ፈተና ኤግዛሞች የሚዘጋጁት መያዝ ያለባቸው ምናልባት ፎርሙላዎች መያዝ ካለባቸው ፊዚክስ እና ማቴማቲክስ ቶሎ ለመሸምደድ ሞክሩ። ባዮሎጂ አንዳንድ መያዝ የሚያስቸግሩ ቦታዎች ካሉ ኬሚስትሪ፣ እነዛ ፖይንቶች ታውቋቸዋላችሁ። እነዛ ፖይንቶች አንብባችሁ ለመግባት ሞክሩ ማለት ነው። ይጠቅማቸዋል እጅግ በጣም ወሳኝ ስለሆነ ማለት ነው። ማታ ማታ ላይ እየቀለዳችሁ ምናምን ብትጠያየቁ ደግሞ እጅግ በጣም ይጠቅማቸዋል። እርግጠኛ ሆኜ ነው የምነግራችሁ። ተጠያየቁ። ዶርም ላይ ያላችሁ አንድ ላይ ያላችሁ ዶርም ተማሪዎች ሲጠያየቁ አትፍሩ። ነገር ግን ያንን ማድረግ ያለባችሁ ደግሞ ጥንቃቄ ማድረግ ያለባችሁ ነገር አለ። የተፈተናችሁ ኤግዛም በተአምር ተፈትናችሁ ከወጣችሁ በኋላ መልስ ለመስራት እንዳትሞክሩ። ትልቅ ጥንቃቄ ማድረግ ያለባችሁ ነገር። የፈለጋችሁ ጎበዝ ልትሆኑ ትችላላችሁ። ሌላውን ተማሪ ልትረብሹ ትችላላችሁ። ቴንሽን ውስጥ ልትከቱ ትችላላችሁ። አደራ ነው የምላችሁ። በተአምር ኤግዛም እንዳሰሩ ተፈተናቸው ወጣት። ለምሳሌ እንግሊሽ መጀመሪያ ላይ ብትፈተነው ያንን ፈተና ከተፈተናችሁ በኋላ በተአምር የነዛ ጥያቄዎችን መስራት የለባችሁ ማስታወስ የለባችሁም። አርፋችሁ ለቀጣዩ ፈተና መዘጋጀት ነው፣ ምንም አይነት ጥቅም ስለሌለው ማለት ነው። ይልቁንም እናንተ ለቴንሽን ምናምን ይዳርጋል እንጂ፣ ሌላው መጫወት፣ ከዶርም ልጆች ጋር ማታ ላይ መዝናናት፣ ፈታ ማለት ይሄ ጭንቀት ምናምን ማስወገድ ምናምን መርሳት የሌለባቸው ነገር ነው። ሶ ሌላው ደግሞ ግቢ ላይ ሊገጥማችሁ የሚችለው ነገር ምንድን ነው? ፈተና ስትፈተኑ ድንገት መሀል ላይ እጅግ በጣም የጮሁ ድምፆች ልትሰሙ ትችላላችሁ። ከየፈተና ክላሱ ጮህ ተማሪ ልትሰሙ ትችላላችሁ። ያኔ መደናገጥ የለባችሁ መፍራት የለባችሁም። አንዳንድ በጣም ቴንሽናም የሆነ ተማሪ እጅግ በጣም ብዙ የሆኑ ተማሪዎች ከየክላሱ እየጮሁ እየጮሁ ልክ ኤግዛሙ እንደተጀመረ ሊወጡ ይችላሉ። ያኔ ናንተ መደናገጥ ምናምን የለባችሁ ምን ተፈጠረ ምንድን ነው ምናምን ማለት የለባችሁም፣ ስለሚፈጠር ማለት ነው የተለመደ ነገር ስለሆነ ቢቴክር ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ሌላው ደግሞ ከፎልስ ኢንፎርሜሽን ተጠቀሙ። ግቢ ከገባችሁ በኋላ ኤግዛም ወጥቷል ፈተና ወጥቷል ትባላላችሁ። ፈተና መልስ ለመፈለግ ትራራጣላችሁ። ቢቴክር ኤግዛሙ ከወጣ ትምህርት ሚኒስቴር ያንን ትምህርት ዲሊድ ያደርገዋል። ስለዚህ ያንን ፈተና ወጥቷል ብላችሁ እናንተ የተለያዩ ውሸት የሆኑ መልሶች ይዛችሁ ገብታችሁ ጉድ እንዳትሆኑ ከዚህ በፊት ያጋጠማቸው ተማሪዎች ስላሉ ነው። ፎልስ የሆነ መልስ ይዘው ይገባሉ። ፌዴራሎች ያገኟቸዋል። እዛው ሰላሳ ደቂቃ አንድ ሰዓት ይቀጧቸዋል። ያኔ ደግሞ አስቦት ይጨነቃል። ጭንቀት ላይ ነው ፈተናው አይሰራው ማለት ነው። ሰው የፈለገ እውነተኛ ነው ተብሎ ሊነገራችሁ ይችላል። በተአምር መልስ በየትኛው መልኩ፣ በየትኛውም የሰውነታችሁ ክፍል ይዛችሁ ለመግባት እንዳትሞክሩ ትልቅ ኔጋቲቭ ኢምፓክት ስላለው ነው። ቢ ቴክ ኬር። የተለያዩ ፎልስ ኢንፎርሜሽኖች ግቢ ከገባችሁ በኋላ የማይቀር ነገር ነው። ፊዚክስ ወጥቷል፣ ሂስቶሪ ወጥቷል፣ ጂኦግራፊ ፈተና ወጥቷል፣ ይሄ መልስ ነው ተብሎ ዝም ብሎ መቶ ጥያቄ መልስ ይለቀለቃል፣ ይሰጣችኋል። ያንን ፈተና ይዛችሁ ትገባላችሁ። ከዛ በኋላ ላይ ትልቅ ኮንሲኩዌንስ ኔጋቲቭ ነገር ትዳረጋላችሁ ማለት ነው። ስለዚህ ምንድን ነው ያልኳችሁ? ፎልስ ኢንፎርሜሽን ተጠንቀቁ። ለዛ ፈተና ወጥቷል ተብላችሁ እንዳትሯሯጡ ግቢ ላይ ስለምትባሉ እርግጠኛ ስለሆንኩኝ ማለት ነው። ሶ ኤግዛምፕል ክላስ መኮረጅ ምናምን ደግሞ እንዳታስቡት። መኮረጅ የሚቻልበት አጋጣሚ አለ፣ አምሹ እርግጠኛ ነኝ አለ አንዳንድ ክላሶች ላይ ይኖራል። ስላለ ማለት ነው። ስለማቀው በደንብ ኢንተራንስ ከሆነ ግቢ ተማሪ መኮረጅ ምናምን ይኖራል። አንዳንድ አስፈታኞች ሊፈቅዱላችሁ ይችላሉ። ያኔ ጥንቃቄ ማድረግ ግን ይኖርባቸዋል። እንኮረጅ ያለን ብትሉ ራሱ መኮረጁን እየደገፍኩት አይደለም። የምትኮረጁበት መንገድ ሊመቻችላችሁ ይችላል። ኢቨን አስፈታኙ ሊፈቅድላችሁ ይችላል። ያኔ ግን ጥንቃቄ ማድረግ ይኖርባቸዋል። ጓደኛችሁ ፎልስ የሆነ መልስ ሊሰጣችሁ ይችላል። በጣም የምትወዱት ጓደኛ ፎልስ የሆነ መልስ ሊሰጣችሁ ይችላል። አልሰጠህም እንዳትሉት፣ ውጭ ላይ እንዳትወቅሱት። የተለያየ ፎልስ የሆነ መልሶት ሊወረውሩላችሁ ይችላል። ሺት ስትቀያየሩ ጥንቃቄ ማድረግ ይኖርባቸዋል። የጎበዝ ተማሪዎች ደግሞ መረበሽ የለባቸውም። ጎበዝ ተማሪ እየሰራ ገና መጥታችሁ ሺት የምትቀይሩ ተማሪዎች ትኖራላችሁ። ያንን ደግሞ ጥንቃቄ ማድረግ አለባቸው። ኢቭን የእሱን ሙሉ ለሙሉ እንትኑ ታበላሹበታላችሁ አላችሁ። ከዛ በኋላ ጭንቀት ላይ ይሆናል። የእሱንም ውጤት ታበላሻላችሁ፣ እናንተም ታበላሻላችሁ። ኢቭን እሱ ካልፈቀደላችሁ በተአምር ሺቱ ለመቀየር እንዳትሞክሩ። ፕሊስ አደራ ነው። ምላችሁ እንኮርጃለን ብትሉ ራሱን ያልኳችሁ ኮርጅ እያልኳችሁ አይደለም። ጥንቃቄ እንድታደርጉ ነው። መኮረጅ አንዳንድ የሚፈልጡ ስላለው ማለት ነው። አስፈታኞች በደንብ ስለማቀው ነው። ጥንቃቄ ሌላው ማድረግ ያለባችሁ መልስ ወረቀት ይዛችሁ እንዳትገቡ ብያችኋለሁ፣ አዳራ ብያችኋለሁ። ፎልስ የሆነ መልስ ነው የሚሰጣችሁ። ያንን መልስ በጣም ይዛችሁ ኢቭን ኮዱ ሳይነገራችሁ ዝም ብላችሁ ይዛችሁት ነው የምትገቡት። ስለዚህ ኮዱ አይታወቅ ምኑ አይታወቅ ሰፈት ደግሞ ጥንቃቄ ሌላው ጥንቃቄ ማድረግ ያለባችሁ ኤግዛም ክላስ ከመግባታችሁ በፊት ማርፈድ ያለባችሁ። ካረፈዳችሁ ትልቅ ኔጋቲቭ ኮንሲኩንስ ነው ራሳችሁ ላይ ይዛችሁ የምትመጡት። ስለዚህ ካረፈዳችሁ መረጋጋት ላይ ኖር ይችላል። ኤግዛም ክላስ ከገባችሁ በኋላ በጣም ትረበሹት ትችላላችሁ። ምቾት ላይ ሰማችሁ ይችላል። ሰው ምን ማድረግ አለባችሁ? ኤግዛም ክላስ ከገባችሁ በኋላ ወዲያውኑ በፍጥነት ቁጭ ማለት፣ ከዛ በኋላ መረጋጋት፣ እራሳችሁን ማረጋገጥ። ከየተኛውም ተማሪ ቀድማችሁ ለመግባት ሞክሩ። ወደኋላ ከቀራችሁ እርግጠኛ ነኝ ትጨነቃላችሁ። ኤግዛም ከተጀመረ በኋላ ብትገቡ፣ ወዲያው እንደተጀመረ ራሱ ብትገቡ፣ ላትረጋጉ ትችላላችሁ፣ ትደናበራላችሁ። ሶ ኤግዛም ከመጀመሩ በፊት አምስት ደቂቃ አንብበው፣ ይሄን አንብበው ብያላችሁ። ሰዓቱን አትግዳሉ። ቶሎ ብላችሁ በጊዜ ሁለት ተኩል ከተባላችሁ ሁለት ሰዓት ከአስር ክላሱን መግባት አለባችሁ ከደቂቃ በፊት ከሰላሳ ደቂቃ በፊት የኤግዛም ክላሱ ገብታችሁ ማስታወስ ያለባችሁ ነገር ማስታወስ እራሳችሁን ማረጋጋት ፈታ ማለት መሳቅ ምናምን እንጂ መጨናነቅ የለባችሁም። ሶ ቅድም ያልኳቸው ሌላ ጥንቃቄ አፍተር ኤግዛም መልስ ምናምን መስራት የለባቸውም። ትልቅ ጥንቃቄ ማድረግ ያለባቸው ይሄ ነው። ተማሪዎች እንዳታወኩ። የዶርም ተማሪዎች ትረብሻላችሁ። የእነሱን ውጤት ትልቅ ኔጋቲቭ ኮንስቲኬስ ይዞ እንዲመጣ ታደርጋላችሁ። ሶ ይሄኛው ጥያቄ ምን አልከው፣ አስረኛ ጥያቄ ይሄ ነበር። ምን አልከው፣ ምርጫው መልሱ ምንድን ነው? አንደኛ የራሳችሁን እንድትረብሹ ትችላላችሁ፣ ሌላውንም ትረብሻላችሁ። ስለዚህ ዶርም ላይ መልስ የሚሰራ ምናምን ተማሪ ወዲያውኑ ለማስቆም ሞክሩ፣ ለመቆጣት ሞክሩ። እሺ ብላችሁ መልስ እንዳሰሩ በየትኛው ማጋጣ በጣም የፈለጋችሁ ጎበዝ ልትሆኑ ትችላላችሁ። ሌላውን ታወካላችሁ፣ ሌላውን ትረብሻላችሁ። ሰው የሌላው የመውደቅ ምክንያት ከመሆን ጥንቃቄ ማድረግ ይኖርባችኋል ማለት ነው። አንዳንዴ ደግሞ በጣም ጉረኛ የሆነ ተማሪ ምናምን እየሰማችሁ ሊሆን ይችላል። ዶርም ላይ ገብታችሁ ተማሪዎች አትረብሽ እኔ ሰርቻለሁ፣ እንደዚህ አምጥቻለሁ ምናምን እያላችሁ ሌላውን ማወቅ የለባችሁም። አንዳንዴ የሰው ልጅ ሲባል ኢጎይስት ስለሆነ የእሱን መውደቅ እንጂ የሌሎችን ማለፍ አንፈልግም። ሰው ጥንቃቄ ማድረግ ይኖርብናል ማለት ነው። እዛ ከገባን በኋላ እንደዚ አምጥቻለሁ፣ ሰርቻለሁ፣ አሪፍ ውጤት አምጥቻለሁ ሌላውን እያወካችሁ ነው በሌላ ኢንዳይሬክትሊ ማለት ነው በሌላ ወይም ሌሎችን እየረበሻችሁ ስለሆነ፣ ፈተና ከገባችሁ በኋላ ከሌሎች አለመኮረጅ አሪፍ ነው። ሰው እንኮረጃለን ያላችሁ ተማሪዎች እንደነገርኳችሁ፣ ፕሊስ፣ አደራ ጥንቃቄ ያስፈልጋል። እነዚህ ፖይንቶች ትልቅ ጥንቃቄ ማድረግ ያለባችሁ ነገር። ከዚህ በኋላ ስለ ኤግዛም እያወራን እየቀጠልን እንሄዳለን። ከዚህ በኋላ አንድ ስለ ኤግዛም ጭንቀት ወይም ደግሞ ግቢ ላይ ሌሎችም የሚያጋጥሙ አሪፍ አሪፍ ኮንሰፕት ወይም ሂንት ማወቅ ያለባችሁ ነገራቶች ጠለቅ ብለን እናያለን። ኩረጃ ምናምን፣ ስለ ኩረጃ በሰፊው ሌላ ቪዲዮ ላይ ቀጣይ ቪዲዮ ላይ እንገናኛለን። ሶ እስካሁን ሰብስክራይብ፣ ላይክ፣ ሼር በተለይ ሼር እንድታደርጉ ለጓደኛችሁ ፈልጋለሁ። ሼር አድርጉላቸው። እነዚህ ኢንፎርሜሽኖች የግድ ግቢ ከመግባታችሁ በፊት ማወቅ ስላለባችሁ ማለት ነው። ለጓደኞቻችሁ እባካችሁ አደር አሁኑኑ እስቲ ሼር አድርጉላቸው እና ሰብስክራይብ ከቻላችሁ አድርጉ፣ ላይክ አድርጉ። ኮሜንት ላይ ደግሞ አስተያየታችሁን ጻፉልን። እወዳችኋለሁ። ክረምት ላይ አብረን የምንቀጥለው ፍሬሽማን እያስተማረን እየተማረን እንቀጥላለን ማለት ነው።